ደነስተልን ክቡራትና ክቡራን የዩቲዩብ ቻናሉ ቤተሰቦች፣ የሳቱ ወዳጀ መረጃችሁ እየቀርበሉ እስከ መጨረሻ አብራችሁን ቆዩ። ክቡራን አድማጮች፣ በርካታ መረጃዎች ዩቲዩብ ላይ ሲቻሉ አገረኛና ዓለም አቀፍ መረጃዎች እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ ወደ በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች በቀዳሚነት ካለፈው ሳምንት አንስቶ አዲስ አበባ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትግራይ በነበሩበት ሰዓት ደስ የማይሉ ነገሮች እንደነበሩ፣ ለአብነት የሰራዊት እንቅስቃሴ፣ ነገር ግን እሳቸው ለደህንነት የሚያሰጋ ምልክት እንዳላዩ ተናገሩ። በሌላ በኩል ፍርድ ቤቱ በእነ ዮሐንስ በኋያ ያለ ክስ መዝገብ ተከሳሾች ላይ አቃቢ ህግ ያቀረባቸው ምስክሮች ማድመጥ ጀመረ። በዝርዝር የማስደምጣችሁ ሌላኛው ጉዳይ ነው። የአሜሪካ ድምጽ ሬዲዮ ቪኦኤ የፕሬዝዳንት ትራምፕ ውሳኔ ተከትሎ ስራ ማቆም ጀምሯል። እንመለከተዋለን። በቀጣይ የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጣ አሳንሰር እና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3-5 ሚሊዮን ብር ቅጣት አሁን ላይ ወደ 60 ሚሊዮን ብር ከፍ መደረጉ ተገልጿል። በዝርዝር እንመለከተዋለን። እስከ ፍጻሜ አብራችሁን ቆዩ። ዝርዝር መረጃዎችን አድምጡ፣ ግብዣ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተላለን። በቅድሚያ ካለፈው ሳምንት አንስቶ አዲስ አበባ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትግራይ በነበሩበት ሰዓት ደስ የማይሉ ነገሮች እንደነበሩ፣ ለአብነት የሰራዊት እንቅስቃሴ፣ ነገር ግን እሳቸው ለደህንነታቸው የሚያሰጋ ምልክት እንዳላዩ ተናገሩ። ነገር ግን የአዲስ አበባ ለመምጣት መቀሌ አሉላ አባነጋ ኤርፖርት 10 ሰዓት ተኩል ላይ በሄዱበት ወቅት እሳቸው የማያውቁት ኬላ በሰራዊት አባላት ተዘርግቶ መንገድም ተዘግቶባቸው እንዳስቆሟቸው አጃቢዎቻቸውንም ጥያቄዎችን መጠየቃቸውን ጠቁመዋል። ይህን ቃል የሰጡት ሪዮት ለተሰኘ ማህበራዊ ሚዲያ በሰጡት ቃለ ምልልስ ነው። አቶ ጌታቸው ረዳ በዝርዝር ምን አሉ የሚለውን ስንመለከት አዲስ አበባ የተጠራሁት በጠቅላይ ሚኒስትሩ ነው። በአጋጣሚ ፈንክሽን ውስጥ ባለሁበት ሰዓት እሳቸው ሀገር ውስጥ ጉብኝት ላይ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች በአካል ተገናኝተን መነጋገር አለብን አሉ። ከዛ በፊት ማህተም መንጠቅ ዘመቻ እየተካሄደ ነበር። በብዙ መልኩ ይሄ ነገር እንዲቆም በተደጋጋሚ ጠይቄ ነበር። በተላለፈ ያለበትን ትዕዛዝ ህግን ተከትዬ ሰጥቼ ነበር። ይህ ሊሆን አልቻለም። በዛ ሰዓት እኔ የአፄ ዮሐንስ ሞታመት የሚከበርበት ፋንክሽን ላይ ነበርኩኝ። እዛ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት ያለብን ብለው ስለነበር ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት ብለን ጠይቀን፣ ስርዓት እስኪይዝ ነው የሰራዊት እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭም ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለበትም የሚል ተደጋጋሚ ትዕዛዞች ተሰጥተው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነት የሚያሰጋ እዚህ ግባ የሚባል ምልክት አላየሁም። በእርግጥ ከማገኛቸው መረጃዎች አንጻር በዚህ ሂደት የተሳተፉ የሰራዊት አመራሮች ቀጣይ የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበር። ከነሱ እስካልሰማሁ ድረስ ከቁም ነገር አልቆጠርኩትም። የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው ሕገ መንግሥት የመተርጎም ኃላፊነት፣ የተወሰኑ የጦር አመራር ነን የሚሉ ሰዎች ከያዙት በኋላ ጊዜያዊ አስተዳደሩን በተግባር የመቀየር ስራ ተጀምሯል። እንቅስቃሴ መገደቡ ምናልባት ቢሮ እንዳልገባ ይሁን አላውቅም። ብቻ ግን በይፋ ይህ ነው የሚባል ነገር ሰምቼ አላውቅም። ከምክትልም ጋር መገናኘት ካቆምን ረጅም ጊዜ ሆኖናል። እሳቸው ብዙ ጊዜ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይም መራቅ ነው። እኔ በዚህ ደረጃ ለህይወት የሚያሰጋ እዚህ ገባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። ለማንኛውም ያኔ ወደ አዲስ አበባ ጉዞ በምናደርግበት ሰዓት አስር ሰዓት ተኩል መሰለኝ ኬላ እንደነበር አላውቅም፣ ኬላ ተደርጎ ነበር። እንግዲህ እኔ በአጀብ ነው የሚሄደው ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ፣ አጃቢዎቼ የፕሬዚዳንቱ ነው መኪናው ሲላቸው፣ አይ ማጣራት እንፈልጋለን እንደውላለን አሉ። ከዛ እኔ መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ በሚመለከት ስል፣ እዛ አካባቢ ሲያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል፣ እኔን እንዳየ መከራከር አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው አውሮፕላን በምንሰፈርበት ሰዓት እዚህ ግባ የሚባል ምንም ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድን ነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ በሚል ደንፍቶ ፓትሮልዞ ኤርፖርት ድረስ እንደመጣ በኋላ ሰማን። እኔም ምንም ወዲሳ አላደረግኩም። ፓትሮልዞ መምጣት ብቻ ሳይሆን የፌዴራል ፖሊስ ለሚጠብቀው ኤርፖርት የፌዴራል ፖሊስን እሶ መግባት አይችልም ወደ ወይ ወደ ግጭት ይገባል። የኔም አጃቢዎች አሉ፣ ያኔ ወደ ግጭት ይገባል። ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። የኔ ጠባቂዎች ደስ የማይል ነገር እንደተፈጠረ ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን መመለስና መሟገት አንችልም። አውሮፕላኑ ተነሳ። ሄደን አዲስ አበባ እንደገባን የነበረውን ሁኔታ ስናጠራ ኬላው ዝም ብሎ ተራ ኬላ እንዳል ነበር። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ያለው የጦር ኃላፊዎች ብቻቸውን ያደረጉትም አልነበረም ከበለ በተሰጠ ትዕዛዝ ነው ኬላ የተደረገው። ያ ፓትሮል ይዞ የመጣው የሰራዊት ኃላፊ አየር መንገድ አቪዬሽን ሴኩሪቲ አባል ጋር ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለው የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ከዛ በኋላ ያወቅኳቸውን መረጃዎች ግምት ውስጥ በማስገባት ምናልባት ጫን ያለ ስራ ለመስራት ፍላጎት እንደነበራቸው እንዲህ ያለ ኃላፊነት የጎደለው ተግባር ምንም ነገር ባይፈጠር ጭምር እጅግ እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። ከዛ እስከመጣሁበት ከዛ እስከወጣሁበት አውሮፕላን ላይ እስከተሳፈርን ሰዓት ድረስ ኬላውን ጭምር አይቼ ይህን ያክል ህይወቴን አደጋ ላይ የሚጥል ነው ሳይሆን፣ ምናልባት የተለያዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣው በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ሰማ ግን ምናልባትም አምልጬ መምጣቴ ማምለጤ ነው የገባኝ ሀሳቤ የማምለጥ የነበር ባይሆንም ደጋፊዎቻቸው እና እነሱ የሚከፍሏቸው የሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባትም ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ የማውቃው አልነበረም ብለዋል በመቀጠል ፍርድ ቤቱ በእነ ዮሐንስ ያለው የክስ መዝገብ ተከሳሾች ላይ አቃቤ ህግ ያቀረባቸው ምስክሮች ማድመጥ ጀመረ። በዛሬው ዕለት በፌደራሉ ከፍተኛው ፍርድ ቤት ልደታ ምድብ አንደኛ ሁለተኛ ህገ መንግስታዊና ፀረ ሽብር ችሎት አቃቤ ህግ በእነ ዮሐንስ ያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረባቸው ምስክሮች ፍርድ ቤቱ ማድመጡን ከተከሳሾቹ ጠበቆች መካከል ሰለሞን ገዛህኝ ተናግረዋል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸው በችሎት ቀርበው እየተከታተሉ እንደሚገኙ ያስታወሱት ጠበቃው አቃቢ ህግ አሉኝ ካላቸው 21 ምስክሮች መካከል አራቱን በችሎቱ የዛሬ ውሎ ማቅረቡን ገልጸዋል። ፍርድ ቤቱ የአቃቤ ህግ ምስክሮችን የማድመጥ ሂደቱን እስከ መጋቢት 12 ቀን 2017 ዓ.ም እንደሚቀጥል አሸን ከተከሳሾቹ ጠበቃ ካገኘው መረጃ ለማወቅ መቻሉንም ነው የዘገበው። በቀጣይ መረጃችን የአሜሪካ ድምጽ ራዲዮ ቪኦኤ ፕሬዚዳንት ትራምፕ ውሳኔን ተከትሎ ስራ ማቆም ጀምሯል። ጨርሶ ይዘጋን አይዘጋን የሚለውን የምናውቀው ነገር የለም። ስራ አቁሙ ብቻ ነው የተባለው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለም። ሲሉ የኢትዮጵያ የቪኦኤ ዘጋቢ አሳውቀዋል። በዛሬው ሁለቱም የቴሌቪዥን መስኮት ስርጭቶች ጨልመው የታዩ ሲሆን፣ አንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛሉ። በዓለም አቀፍ ደረጃ 1300 በላይ ሰራተኞች ያሉት VOA በየአመቱ የሚመደብለት የ267.5 ሚሊዮን ዶላር በጀት ተሰርቶ ሰራተኞች የግድ እረፍት ደብዳቤ ተሰጥቷቸዋል። 83 አመታትን ያስቆጠረው VOA በዶናልድ ትራምፕ ውሳኔ በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔውን በተለያዩ ሀገራት የሚገኙ ዘጋቢዎችን አስደንግጧል። በኢትዮጵያ በሶስት ቋንቋዎች በአማርኛ፣ አፋን ኦሮሞ እና ትግርኛ ስርጭቱ ያከናውነው የነበረውን ቪኦኤ በኢትዮጵያ የሚገኙ ዘጋቢዎችም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስም ያይጠቀስ ያሉ የተቋሙ ዘጋቢ ተናግረዋል። ዘጋቢው በዝርዝር ምን አሉ የሚለውን ስንመለከት፣ እኛ በሰራነው ነው ይከፈላል የነበረው። ከቅዳሜ ጀምሮ እንድናቆም በኤዲተሮቻችን በኩል ተነግሮናል። ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህር ዳር፣ መቀሌ እና ሀዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ አሉት። የአሜሪካ ፌዴራል ተቋማት ላይ ያለውን ነገር በብዙ መልኩ ስለምንሰማው እና የተለያዩ ተቋማት ስራዎቻቸውን እና ሰራተኞቻቸውን ሲቀንሱ ስለምን ላይ ለውጥ እንደሚኖር ስንጠብቅ ነበር። ነገር ግን በዚህ ደረጃ አልነበረ። ከቪኦኤ ጋር በተያያዘ ብቻ ሳይሆን ቪኦኤ ነምበር የሚገኝበት እናት ድርጅት ጋር በተገናኙ አገልግሎቶች ላይ አዲሱ አመራር የሚያነሱት ጥያቄ ስላለ የምንጠብቀው ነገር ነበር። ነገር ግን በዚህ ደረጃ አልጠበቅንም። አስደንግጦናል። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም። ስራ አቁሙ ብቻ ነው የተባል ነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም። ኢትዮጵያ ውስጥ ከአስር እስከ 15 ዓመት እየተሀረም ፈረስሞች ጨምሮ ከተቀጠረ ወር እንኳን ያልሞላ ሰራተኛ ነበር። ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀትና ሰራተኛ ይቀነስ ይሆናል የሚ በጀትና ሰራተኛ ይቀነስ ይሆናል የሚቀነስ ሰራተኛ ካለ የነሱ አካል እንሆናለን አንሆንም የሚለውንም አናውቅም። እስካሁን ዩኤስኤድን ጨምሮ ተመሳሳይ ነገር የገጠማቸው የአሜሪካን ተቋማት ሰራተኞቻቸውን ነው እየቀነሱ ያሉት። በዛ መንገድ ያስቀጥሉት ይሆናል የሚል ተስፋ አለን። በምንሰማው መረጃ ሙሉ በሙሉ እንዘጋዋለን የሚል ነገር የለም። በተሻለ ግልጽነትና አስጠያቂነት የአሜሪካንን ጥቅም ባስጠበቀ መንገድ የሚሰሩ ሚዲያዎችን እናደርጋለን የሚል መረጃ ነው የምንሰማው። ይህ ማለት እንዘጋዋለን የሚል ትርጉም የለውም። ሆኖ እስከምናየው ግን እርግጠኞች አይደለንም። ነገር ግን ተመልሶ ወደ ስርጭት ቢመለስ በየሀገሩ ያለው አገልግሎት ይቀጥላል ወይ የሚለው አሳሳቢ ነው። ሚዲያው ቀጥሎ እነዚህን አገልግሎቶች ካልቀጠሉ ለእኛ ትርጉም የለውም ብለዋል። በቀጣይ መረጃ፣ የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ፣ አሳንሰር እና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከ3 እስከ 5 ሚሊዮን ብር ቅጣት አሁን ላይ ወደ 60 ሚሊዮን ብር ከፍ መደረጉን ተገልጿል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛኸኝ ደሴሳ ለአህዱ እንደገለጹት ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላት ቁጥር ለመቀነስ እንዲሁም ህንጻዎች በዲዛይን ሆነ በግንባታ ደረጃቸው ጠብቀው እንዲሰሩ ለማድረግ ነው። በከተማ በ2016 በተደረገ ዳሰሳ ከ52600 በላይ ህንጻዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ፣ በነዚህ ህንጻዎች ላይ በየአራት ዓመቱ የሚደረገው ፍተሻ አሁን ወደ ሁለት ዓመት ዝቅ እንዲል መደረጉን ጨምረው ተናግረዋል። በዚህ አዲስ አሰራር መሰረት ምን ያክል ገንቢዎች ተጠያቂ ተደረጉ ሲል ለተነሳው ጥያቄ ቁጥራዊ መረጃዎችን ከመስጠት የተቆጠቡት አቶ ገዛሂን ነገር ግን ከህንጻዎች የአደጋ ጊዜ መውጫ ብረቶች መስፈርት ስታንዳርድ ጋር በተያያዘ የሚወሰነው የህንጻው ከፍታና የሚይዘው ክብደት ነው ሲሉ ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋማት ከ12 ሜትር እና ለመኖሪያ ቤቶች ከ20 ሜትር በላይ የሆኑ ህንጻዎች ላይ መሆኑንም አብራርተዋል። በመጨረሻም በተርጋ ቁጥር ኤ3027 የተመዘገበው ፈለገጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ አምስት ሰዓት ተኩል ነው የተከፈተው። ከአዲስ አበባ እና ከተለያዩ አካባቢዎች መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውን እና መስታወቱን በጥይት ከመቱት በኋላ ሹፌሩን ጨምሮ ተሳፋሪዎች ይዘው ሄደዋል ሲሉ የአይን ማኙ አስረድተዋል። አክሎም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተታኩሰው ነበር በርካታ ራቆል በርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱ የተከፈተው እንጂ በአካባቢው ፀጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾችን ማስመለጥ አልቻለም። ቀዳሚ እለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻ እና ታጣቂዎች ሲታኮሱ ነበር። ታጣቂዎች የመኪናዎችን በመምታት ካስቆሙ በኋላ አምስት የከባድ መኪና ሹፌሮችን ይዘው ሄደዋል ነው ያሉት። ሹፌሮች ቅዳሜ ዕለት በነበረው የተኩስ ምክንያት ለረጅም ሰዓታት ጎሃ ጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው ሶስትና አራት ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በሕይወት ስለመለቀቅ ዋስትና የለም ሲሉ ምሬታቸውን ገልጠዋል። ቲክቫህ ኢትዮጵያ ከፈለገው ይሁን ባሰራተኞች ስለጉዳዩ የጠየቀ ሲሆን ለሹፌሩና ረዳቱ ደጋግመን እየደወልን ነው እስካሁን ማግኘት አልቻለም አውቶቡሱ ከአዲስ አበባ ወደ ማርቆስ ሲጓዝ ነበር የሚል ምላሽ አግኝቷል። ምን ያህል ሰዎችን አሳፍረው እንደነበረ ዝርዝር መረጃ ለጊዜው መስጠት አልፈለጉም። በአካባቢው የሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎች የሚገደሉበትና የሚታገዱበት ሂደት ቢኖርም ችግሩ የሚፈጠርበትን ቦታ ለይቶ መጠበቅና ና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም እንዳደረገው ተገልጿል። አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።